ሰላም ሰላም ቤተሰቦች እንዲላችሁ እንግዲህ ዛሬ ደግሞ እየላችሁ መጣሁት ከፊደል የተለየ አሁን እስከ ዛሬ ፊደል አስቆጠርኳችሁ አሁን አዲስ ለዚህ ቪዲዮ እንደምታዩት አዲስ ሆናችሁ ከኋላ ያለውን ቪዲዮ ብታዩት ፊደል ነው ፊደል እለቅላችሁ አድርገን እስካሁን ፊደል ያነበባችሁ ደግሞ እስኪ ራሳችሁን ፈትሹት ፊደል ምን ያህል እያለው የሚለውን እዚህ ጋር ቃላቶች እየላችሁ መጥቻለሁ ቃላቶቹን አብረን እናንባችሁ እነዚህን ቃላቶች አስር አስር አርባ ቃላቶች ናቸው እነዚህን ከአርባ ቃላቶች ቢያንስ አስር የምትመልሱ አስቡት በጣም ብዙ ርቀት ነው የምትሄዱ። ሰው ይሄን እየላችሁ የምትቻለ ሰው መማር የምትፈልጉ ልጆች ኦንላይን ከኔ ጋር መማር የምትፈልጉ ልጆች ያው በቀን አንድ ሰዓት በሳምንት አምስት ቀን አስተምራለሁ። ማስተምራችሁ ልጆች ታውቃላችሁ። አዲስ የሆናችሁ ወይም ቪዲዮ ደግሞ የምታዩ እኔ ጋር መማር ትችላላችሁ። እኔ ጋር ልዩ የሚያደርገው በፍቅር ነው ማስተምራችሁ። ሳላጨናንቅ ነው ማስተምራችሁ። በአጭር ሰዓት ነው እንዲችሉ የማደርገው። ሶ ከሌለው ለየት ማድርገው እንደዛ ነው ስሬት ሊያደለው ሳይ ሳቁ ያው እንደ ብታዩኝ በጣም ከዚህ በላይኝና በጣም ኢንተረስቲንግ አለኝ እንድታውቁ። ሰው ይህው ስልክ ቁጥሬ 251 977 46 24 04 ላይ ዋትሳፕ፣ ኢሞ ቴሌግራም ላይ እየደወላችሁ ለምሳሌ እኔ ባላነሳ የእኔ የመደቁት ሰው አለ እሱ ያነሳላችኋል ስልክ። ለምሳሌ እኔ በማስተምረስባት ሰዓት ብደውሉ ቮይስ ብታስቀምጡ ቢዚ ስለቅዳሚናዎች ሁሉንም አስተናግዳሉ። ከሰኞስ ቀርብ ግን ሌላ ሰው አለኝ እሱ ያስተናግዳል ማለት ነው። ሰው እኔም አለሁ ጓደኛዬም ስልክ አንሺዬም አለ። ሰው መማር ትችላላችሁ። ቴሌግራም ከሁለት መቶ በላይ ተማሪዎች አሉኝ። እስካሁን ከአንድ ሺህ በላይ ተማሪ አስተምሬ አሰልጥኔ ወጥተዋል ከኔ ጋ። አሁን ደግሞ ከሁለት መቶ ሀምሳ በላይ ተማሪ ይማራል እኔ ጋ ቴሌግራም ላይ ከ150 ዋትሳፕ ላይ ከ150 ብቻ ከ250 እስከ 300 ሚደር የሚደርስ ተማሪ አለኝ። ሶ አሁን ደግሞ እነሱ ሰልጥነው ተምረው ሲወጡ በጣም ደስ ይለኛል። ሶ አሁን እናንተ መማር ትችላላችሁ። አሁን ቀጥታ ወዲያን አብዝባችሁ ቀጥታ ወደ ንባብ ስፈርስ፣ ይሄኛው የመጀመሪያው ሌተር ረ ረ፣ ምን በአንድ ላይ ረጅም ረጅም ይሆናል ማለት ነው። ረጅም ይሄኛው ደግሞ አ አጭር አጭር አጭር ይሆናል ማለት ነው። አጭር ይህኛውስ? ወ ፍ ራ ም ባንድ ላይ ወፍራም፣ ወፍራም ይሆናል ማለት ነው። እስ ቀ ላ ል ባንድ ላይ ቀላል፣ ቀላል ይሆናል ማለት ነው። እስ ከባድ ባንድ ላይ ከባድ ሶሪ ከባድ ከባድ ይሆናል ማለት ነው። ፈጠንኩባችሁ ይቅርታ። አይስ ቆ ን ጆ ቆ ን ጆ በአንድ ላይ ቆንጆ ቆንጆ ይሆናል ማለት ነው። እሺ አ ይስ ሁ አ ሁ ን በአንድ ላይ አሁን አሁን ይሆናል ማለት ነው። አሁን የመጨረሻውን እናንተ አነቡት ይሄ የመጨረሻ የመጨረሻው ለእናንተ ነው። ስንሰጥቷችሁ ማለት ነው። አንዳንድ ልጨምርላችሁ። ይሄ ይሄ እናንተ ነው ይ እናንተ ነች ሰው ይሄን ታነባላችሁ። አንድ፣ ሁለት፣ ሶስት፣ አራት ጥያቄ ምልክት ላድርግላችሁ። የምታነቡት ለእናንተ የቤት ስራ ብዬ የምሰጠው ምክንያቱም እኔ እዚህ ጋን ብቤላችሁ እናንተ ምን ያህል ይዘናል ብላችሁ የምታነቡት ማለት ነው። ምክንያቱም እናንተ ስታነቡ ስጽፉ ነው በደንብ የሚገባችሁ። ሰው አንዳንድ ሰው ኦንላይን እንዴት ይገባኛል ምናምን ይላል። ሰዓት ሰጥታችሁ ከኔ ጋር በየቀኑ ተገናኝታችሁ ስትማሩ በየቀኑ ጥያቄ እያወረድኩባችሁ በየቀኑ የጻፋችሁ ባለያችሁ ጊዜ አብዛኛ ኔ የማስተምረው የመዳብ ቅመኖች ውጭ ሳውዲ፣ ካናዳ የሚኖሩም የሚማሩ አሉ። በተለይ ግን በዋናነት ዱባይ፣ ሳውዲ፣ ቤሩት እኔ ጋር የሚማሩ ልጆች ሰው በጣም ደስተኛው ነው ነው እየተማሩ ያሉት። ሰው አሁን ቀጥታ ደግሞ ወደዚህኛው ክፍል እንሄድ፣ ወደዚህኛው አይት ነው ት ና ት ና በአንድ ላይ ትናንትና ትናንትና ይሆናል ማለት ነው። ኤስ አ መ ት በአንድ ላይ አመት አመት ይሆናል ማለት ነው። ኤስ ሳ መ ን ት በአንድ ላይ ሳምንት ሳምንት ኤስ ቀን በአንድ ላይ ቀን ን ይሆናል ማለት ነው። ይይስ ወር በአንድ ላይ ወር ወር ይሆናል ማለት ነው። ስ ሰዓት በአንድ ላይ ሰዓት ይሄኛው የቤት ስራ ነው። እናንተ ሁለቱ እነዚህ እነዚህ የቤት ስራ ናቸው። ሰዓት ዝኛው ጋር ሂድ። ታማኝ በአንድ ላይ ታማኝ ታማኝ ይሆናል ሀቀኛ ሀቀኛ ሀቀኛ ይሆናል ማለት ነው። ኤስ ት ሁ ት በአንድ ላይ ትሁት ትሁት ይሆናል ማለት ነው። ትሁት ኤስ ግል ጽ በአንድ ላይ ግልጽ ግልጽ ይሆናል ማለት ነው። ኤስ ሚስ ጥ ጥ ማለት ነው። ሶሪ እዚጋ ት ነው ያልኩት አንድ ጠብቀው ሚስጥር ለማለት ነው ሚስትር ነው ያልኩት እኔ ሚስጥር። አንዳንድ ጊዜ ኬቦርድ ላይ ስራ ነው የምጽፈው፣ እሳሳታለሁ። ሰው በቀይር አርገውና ሚስጥር በአንድ ላይ ሚስጥር፣ ሚስጥር የሆነ ይስ አላማ በአንድ ላይ አላማ

ቤ ሩ ሶሪ አነበኩላችሁ። ሶ እናንተ አንቡ አነብ ነበር። ቤ ሩ ብያለው። ሶ እናንተ አንቡት። ቤ ሩ ከዛ የመጨረሻዋ አንቧት እናንተ። እሺ ይቺ ህ ነች ቺኛው እንዳጠፋቸው አብዛኞቻችሁ ህ ትጥቅ ነ ህ የመጨረሻዋ አነባት። ይሄን ደስ የሚል ነበር። አይንክ እኔም ደስ እያለን ያነበብኩላችሁ እናንተ ደስ ብሏችሁ እያነበባችሁ ምን ያህል ላይ እንደሆናችሁ እስካሁን ፊደል ያነበባችሁ እስካሁን ፊደል ያዛችሁ፣ ፊደል ያላዛችሁ ግን መጀመሪያ ፊደላቶችን በደንብ ያዙ። ፊደላቶችን ለቅላችኋለሁ፣ ቀጣይም የለቅኳቸው አሉ። እነሱ መጀመሪያ ፊደል ከያዛችሁ ማንበቡ ቀላል፣ መናገሩ ቀላል። ሶ ፊደል ደግሞ ሀያ ስምንት ፊደል አጠቃላይ 33 ናቸው። ግን ተመሳሳይ ፊደል ስለሆነ ሀያ ስምንት ፊደል ደግሞ መያዝ። በየቀኑ ብትማሩ በቀን አንዳንድ ሰዓት ራሳችሁን ሰታችሁን ገዝት አድርጋችሁ ብትማሩ በጣም ትልቅ ነው። ሰው ይሄን ይመስላል። ይላችሁ የመጣሁት እህቶች ወንድሞቼ፣ ሰው አዲስ ቤተሰብ የሆናችሁ ሰብስክራይብ ያደርጋችሁ የዶል መልክቷን እያነካችሁ ሁሌ ስለቅ እንዲደርሳችሁ፣ ከዛ ላይክ ኮሜንት እንፈልጋለሁ። ሰው ይሄን ይመስላል። አመሰግናለሁ። ይመቻችሁ ሀገራችን ሰላም ያድርግልን እናንተ ውጭ ሀገር ያላችሁ ወደ ሀገራችሁ መጥታችሁ ይህን ትምህርት ተምራችሁ ይህን ትምህርት እንድትጠቀሙበት እና እንጂ ዝም ብላችሁ ደርሳችሁ እንድትመለሱ አይደለም እንድትጠቀሙበት ነገር እኮ ሰ ውጭ ሀገር ሆኜ ነው ይህን ትምህርት የተማርኩት እየሰራሁ ነው የተማርኩት የምትለው ስለ ልጆቻችሁ ትልቅ ጠባሳ ነው እና በደንብ ተማሩ ይህን ይመስላል መልካም ቀን ይሆንላችሁ መልካም ውሎ ማታ የምታወሩ ማታ